ማሻላ ማሻላ ማሻላ አቢ አቢብቲ ሰውየው ማታ ከፍሎ 200 ዶላር አስቀምጦልኝ ሄደ። ሁሌ ነው የሚያስቸግረኝ ማታ ሁለት ሺ ጆራ አስቀምጦልኝ ሄደ። ሀራም ነውን? የባለ ትዳር ነኝ ስለው ባል ቢኖርሽ አንቺን የምትሰለ ቆንጆ አይልክሽም ነበረ ይለኛል። ከላሁ ለኩም ባረክ አለይኩም ወጀማ አበይነኩም ፈልከይር። እንኳን ደስ አለሽ ክሩ። አሰላሙ አለይኩም ወረሕመቱላ በረካቱ። ውድና እየተከበራችሁ ውድ የሳሊሃ ቤተሰቦች እንዴት ናችሁ? እንደምንቆያችሁ ከኔ ጋር ሁሉ ሰላም ነው አልሐምዱላ። እንግዲህ እንደሰማችሁት መግቢያ ላይ አጠራ አጠራጠራ ያሉ ቪዲዮ ሀሳባችን አስገብቼላችኋለሁ በነዚያ ዙሪያ እንግዲህ ሀሳብ አስተያየታት ደስታችንን የምንገልጻለን እንግዲህ ቅድሚያ ግን ክሩ ሁላችሁም ታቋታላችሁ ዱባይ ሀገር ለረጅም አመት ነበረች ከዱባይ ደግሞ በህመም ምክንያት ወደ ሀገር ገብታ ህክምናዋን ስትከታተል ነበረ እና የሁላችሁ ትላንትና ደግሞ አዲስ ነገር ይዛከች ብላለች ከዚህ ቀደም እንዳልኳችሁ ዱባይ ሀገር ላይ እኔንኛ ለሰርግ እኔ ነኝ ያለ ድግስ ተደግሱ የተለያየ አርቲስቶች ከኢትዮጵያ አስመጥተው ምን የመሰለ ሰርግ ተደግሱ። እንግዲህ ድረናት ነበረ የሰው ልጅናትና አሎናትም ተለያይታ፣ ያው ከዛ በኋላም ደግሞ በሽተኛ ሆነች። አላህ ሙሉ አፍያዋን ይስጣትና ታማ ወደ ሀገር ገባች። ሀገር ገብታ እንዳልኳቸው ህክምናዋን ስትከታተል ነበረ። አሁን አልሐምዱሊላህ ትንሽ ትሻላለች ከበፊቱ እና እንዳያችሁት ይህንን የመሰለ ቀለበት ስነስርዓት እንዳካሄደች በትላንትናው ዕለት ለጓደኞቿ ለወዳጆቿ ይፋ አድርጋለች። እንኳን ደሳለች መብሩክ እንላለን። አልፍ መብሩክ ደስታሽ ደስታችን ነው። እንኳን ደሳለች ማለት እንወዳለን። ምክንያቱም ከዚህ ቀደም እንግዲህ ዱባይ ላይ እልል ያለ ሰርገ ስታደርግ እኛም አጅበናት በአካል መሆን ባንችልም ቢሆን በርቀትም ሆና ስናሽቃብጥ ስናሽቋለጥ ነበረ እና ያው ያ ትዳሯ አልተሳካምና አዲስ ህይወት ይቀጥላልና አዲስ ህይወት እንደጀመረች በትላንትና ዕለት ይፋ አድርጋለች። አላህ ያሳመረ ያማረ ያደርግላት። ሀቂቀተን በጣም ምስኪን የሆነች ልጅ ናት። እንደ ሌሎቹ አይደለችም፣ ብቻ ምስኪን ልጅ ናትና ያው ወደ ትዳር አለም እንደገባችና ቀለበት እንዳደረገች ይፋ አድርጋለች። አልሙሄም ያው ብዙዎቹ ደግሞ ይህንን ስታጋራ ለምን እንደ በፊቱ አውጥተሽ አላሳየሽንም? ከኛ የሚያመልጥ ነገር የለም። ባልየውን ቆፍረንም ቢሆን ኬትም ኬትም አድርገን እናወጣለን። ለምን ደበቀችው እያሉ ነው ብዙዎቹ፣ ማለት ነው። ያው ፊታቸው አይታይም። ቀለበት ሲያደርግላት ብቻ ነው ያሳየችው። እኔ ደስ ብሎኛል ባለማሳየቷ። ምክንያቱም ከዚህ ቀደም ያሳለፈችውን ነገር ታውቃላችሁ። ይውኝ ይውኝ ማለት በኋላ ደግሞ ያዙኝ ያዙኝ ማለት ይመጣል ማለት ነው። ይውኝ ይውኝ ማለት ጥሩ አይደለም። የበፊቱን ብታስታውሱ ከሆነ በጣም ተካበደ። ቅድም እንዳልኳችሁ በጣም በጣም ነበረ ያካበዱት የነበረው። ያው እሱም ከዛ ቀደም ባለትዳር ስለነበረ የልጆች አባት ስለነበረም ተው እንደዚያ ትሆኑ ቢያንሱ ካደበቅ አድርጉት ቢሉ ማይ አሻፈረኝ ብሎ ያው እንትን አርጎት ነበሩ ሶሻል ሚዲያን እንቅውጥ ተደርጎ ነበረ። ያው በዛ ምክንያት አንድ ሰው ደግሞ አንድ ነገር እንቅፋት ከሆነበት ይማርበታል። እሷ ደግሞ አሁን ተምራበት በዛ ባለፈው ህይወቷ ስለተማረችበት ይህን እንደ በቃ አርጋ በቃ ንካ ማሰሯን እና ቀለበት ማድረጓን ይፋ አደርጋለች። እንኳን ደሳለች እና ሌሎቻችሁ ደግሞ ለምን አታሳይንም? ለምን አታወጪውም? ሚዲያ ያየው ነገር ሚዲያ የተመለከተው ነገር ጥሩ አይደለም እንዴ! ሰው አንዴ ሲሄድ የመታው እንቅፋት መልሶ ከመታው ድንጋዩ እሱ ነው እንጂ እንቅፋቱ አይደለም። ስትሄዱ ያደናቀፋችሁ ነገር ተመልሳችው ከመታቸው እናንተ ናቸው ድንጋይ። ስለዚህ እሱ ያሳልፈችውን ነገር መድገም አትፈልግም። ሶሻል ሚዲያ ምን እንደሆነ አይተዋለች። ሶሻል ሚዲያ የወጣ ነገር በረካ እንደሌለው አይታለች። ስለዚህ ከዛ ስለተማረች ደግሞ ለእናንተ ማሳየት አትፈልግም። ግን ደግሞ ደስታዋን ደግሞ ከተናገረች በቂዋ ነው። እናንተ ደግሞ ደስታችሁን ገለጹላት። ሀቂቃ ምስኪን የሆነች ልጅ ናት። አላህ ሱብሃነሁ ወተዓላ እንኳንም ወደ ትዳር እንድትገባ አደረጋት። ያው አንዱ ልባችሁን ሰብሮ ቢሄድ አንዱ ደግሞ የሚጠግናቸው አይጠፋም። ይህ የሰው ርስቅ ነው። አላህ የቀደረው ብቻ ነው የሚሆነው እንጂ አላህ ያልቀደረው ምንም ነገር አይሆንም። ሁሉንም ነገር አላህ ሲለው ብቻ ነው የሚሆነው። አንዱ ባይሳካላችሁ ደግሞ በአንዱ ተስፋ መቁረጥ የለባችሁም። አላህ ለሁል ሁሉም ነገር ሰበብ አለው። በቃ ሰበብ እያ ነው እና በአንዱ ተስፋ ቁርጣ ዝም አላለችም። ሌላ እድል ሞከራ፣ ያው ተሳክቶላታል። እና እንኳን ደስ አለሽ በሏት። እንኳን ደስ አለሽ መብሩ ከአልፍ መብሩ፣ ውለዱ፣ ክበዱ። እንግዲህ ያ ጀማአ የሷ ጉዳይ ይሄን ይመስላል። ሌላኛው ደግሞ አንዲት የመዳም ቅመም ሰውየ እያስቸገረኝ በክፍሌ እየገባ ሁለትሺ ዶላር ሊራ ያስቀምጥልኛል ምናምን ብላ ስታወራ ሰምታችኋል እስኪ ቪዲዮ ላሰማቸው እና በሱም ሀሳብ አስተያየታችን እንሰጣለን እንግዲህ የመዳም ቅመም የመዳም ባል ነው እንደዛ የሚያደርግልኝ አለች ሁለት ሺ ዶላር አስቀምጦልኝ ይሄዳል እና ለጓደኛ ስነግራት ደግሞ ጓደኛ ደግሞ ብሎክ አደረገችኝ አምስት አምስት መቶ ዶላሩን ለባልሽ ላኪለትና ና ምናምን ብላ ቦለከችኝ ምናምን አለች። ጓደኛ ለምን ቦለከቻት? መምከር ነበረባት ወላ መቦለክ ነበረባት? እስኪ በዛ የምንመለስበት አለን። ቀድመን ግን ቪዲዮን አዳምጥ ማዳመጥ አይሻለም ከመፍረድ በፊት? እስኪ ቪዲዮን አዳምጠን እንመለስ። ሰውየው ማታ ክፍሌ ሁለት ሺህ ዶላር አስቀምጦልኝ ሄደ። ሁሌ ነው የሚያስቸግረኝ ማታ ሁለት ሺ ዶላር አስቀምጦልኝ ሄደ። ሀራም ነውን? የባለ ትዳር ነኝ ስለው ባል ቢኖርሽ አንቺን የመሰለ ቆንጆ አይልክሽም ነበረ ይለኛል። እና ምሎ ነው የነገረኝ ሊያገባኝ እንደሚፈልግ። እና ትናንትና ሁለት ሺ ዶላር አስቀምጦልኝ ክፍሌ ወጣ። ለጓደኛ የሳማክራት አምስት መቶውን ለባልሽ ላኪለት ብላ ቦለከችኝ። እና ምን ይሻለኛል ግራ ገባኝ። ምን ላድርግ? የእኔ ደሞዝ ሁለት መቶ ዶላር ነው። ብላለች እና እናንቺ፣ ግራ ከገባሽ ህዝብ ምድረሸ ቃላ ግራ መጋባት አለበት። ግራ ታጋቡን እንጂ እና ልጅቷ ግን ቆንጆዬ ናት። ማርያምን የምሬ ነው ልጅቷ የምር ቆንጅዬ ናት። እና ሌላ የምልላችሁ ነው የምፈልገው መሰላችሁ? ግራ ታጋቡን። የፈለጋችሁትን በሏት ያው ይላችኋለሁ እና ይኸው፣ እንደሰማችሁት ነው። የፈለጋችሁትን እንድትሉ ተፈቅዶላችኋል። እኔ ደግሞ ልጅቷ ምንም ልላት አልችልም። ያው እማዝ ነው በሀገራችን ወንዶች በባሏ ነው። ምክንያቱም ቆንጆም ሆነች አልሆነችም፣ እሱ ሚስቱን ከልጆቿ በትኖ ሄደሽ ሰርተሽ ነይ ብሎ አረብ ሀገር መላኩ ነው የሚያሳዝነው። ምክንያቱም አጀነቢ ቤት ስትሰሩ ይሄ ሀቅ ነው ግን አቋም ያላት ሴቷ ከሆነች ፊት ከነሳችሁ እንደዚህ አይነት አይቀርብም። ሲጀመር እሱ እንደዚህ አይነት ነገር የሚያስብም የሚያያችሁም ከሆነ ገንዘብ ከሱ መቀበልም ሆነ ለሱ ፊት መስጠት የለባችሁም። ፊት መንሳት አለባችሁ። ቀጥሎ ደግሞ እንዳልኳችሁ ወንዶች የኛ ወንዶች ጠንካራ ቢሆኑ ሴትን አረብ ሀገር ከመስደድ ራሳቸው ቆፍጠን ብሎ በሀገራችን ሰርተው ቢያስተዳድሩን ወይም ደግሞ እነሱ መሰደድ ካለባቸው ወንድ ናቸው እነሱ ተሰደው ምስቶቻቸውን ይዘው አቅፎው ቤታቸውን ቢመሩ የሁሉ ነገር ባልመጣ አማዝ ነው። በሀገራችን ወንዶች ና በባሏ ማለት ነው። እና ይሄ ሁሉ ያው እሷ ቆንጆ ብትሆን ባትሆንም ወንዶች ማለታቸው አይቀርም። አንቺ ቆንጆ ያኔ ባል ቢኖረሽ አንቺን የመሰለ ቆንጆ ለሰው ቤት ሰራተኝነት አይሰጥሽም ነበር። ይሄ በቃ ሀቅ ነው ይላሉ አይሉም አይደለም? እና ወንዶች አስቡበት። በዚህ ጉዳይ ላይ ሀቂቃ ሚስቶቻችሁን ለአረብ ሀገር አውጥታችሁ አትስደዱ። ብዙ ፍትናዎች አሉ፣ ብዙ ፈተናዎች አሉ። እና ያው ጠንካራ ሴቶችም አሉ ፌት የሚነሱ ግን፣ ቢሆንም ደግሞ ለእንደዚህ አይነት ነገር ተጋላጭ ናት ሴት ልጅ። ስለዚህ እናንተ ብታስተዳደሩ አግብታችሁ አረብ ሀገር ባትልኩ መልካም ነው እና ከእንደዚህ አይነት ፍትናዎች ትጠብቃላችሁ ምስቶቻችሁን እናንተ ደግሞ ፈቅዳችሁ ወዳችሁ ምስቶቻችሁን አረብ ሀገር ከሸኛችሁ እንደዚህ አይነት ፍትናዎች አሉ እኔ በዶላር ይሄን ዶላር የሚሰጠው የት ሀገር እንደሆነ አላቅም እንደ ልጅቷን ብለዋለች ዱባይ በደርሃም ነው ሰውዲ በሪያል ነው እኔ ሁለት መቶ ዶላር ይከፈለኛል አለች። ሰውየው ደግሞ ሁለት ሺ ዶላር ነው አስቀምጦልኝ የወጣው ነው ያለችው። እኔ በሱ ጉዳይ አይመለከተኝም፣ ግን ወንዶችን ለመናገር ፈልጌ ነው ይሄንን ያልኩት። ሚስቶቻችሁን አግብታችሁ ወደ አረብ ሀገር በአጠቃላይ እንዳትሸኙ። እናንተ በሀገራችሁ ሰርታችሁ፣ ጥራችሁ፣ ግራችሁ አስተዳድሩ። ካልሆነ ደግሞ እናንተ ተሰደዱ ማለት ወዳለው